ሰብስክራይብ ሼር እያደረጋችሁ አበረታቱን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ አበረታቱን።

እንግዲህ ፈርገን እንሰራላችኋለን። አብራችሁን እንድቆዩ እንጋብዛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ አበረታቱን። እንግዲህ ሶፊ መጀመሪያ፣ እንግዲህ በምታዩት መልኩ ቤቱ ቁሽሽሽ ብሏል። እንግዲህ ከቤቱ እንጀምራለን። ኢማም ውጭ ቤት እቃ እያጣጣጠበኝ ነው። እንግዲህ ሶፊ እያጀምራለች ከዚህ ማለት ነው። እንግዲህ በምታዩት መልኩ እያነሳሳች ነው፣ እያነሳሳች ነው ብር ብር ብር ብር ትላለች። እንደም እንደተለመደው አሁንም ቆንጅታ መታለች ሶፍያ፣ ጎብዛለች፣ ጎብዛለች ፏ እያደረገኝ ነው። እንግዲህ ቤቷን እላችኋለሁኝ። ያው ደግሞ እንደው ግን አነጣጠፉ አልተመቸኝም። ነይ ነይ ነይ፣ አረ አረ፣ ምንም አነጣጠፍሽ አልተመቸኝም። ነይ በቃ ነይ ነይ ነይ ነይ ነይ ነይ አልኩሽ አልመጣም ነይ አልመጣም ነይ አልመጣም እያልን ስንከራከር ስንከራከር፣ ከዛ በቃ እኔ እኔ ነኝ ማንጠፍ ያለብኝ አንቺ ምንም አረባሽም። በቃ በወጉም ልታነጠፍ አልቻለም ቤቱም ሊያምርልሽ አልቻለም አልኩኝና ነይ በቃ ነይ ነይ ብያት፣ እንደምታወት እኔ ደግሞ እታካለሁኝ። በቃ አላማረች እንግዲህ። ቤተሰብ እኔ ካላጸዳሁ ብሎ እዩት፣ የአሁን ማዘጋጀት ይገብቷል። እና አሁን እንዴት እንደሚያጸዳው ምናምን እናያለን። ይሁት በቃ ብዙም አልተመቸኝም ታውቃላችሁ ብቻ ጉዱን ለማየት አንድም ቀን እንኳን ጥፎ አዘጋጅቶ እንኳ አያውቅምና፣ ዛሬ በቃ የሌለ በቃ አልተመቸሽኝም እያለ ማለት ነው፣ እሱ አጽድቶ እንደሚያውቅ። ከዛ ደግሞ ዝም ብሎ እግሩን ያራግፋል እንደምታዩት ማለት ነው። ኧረ በጣም የሚደንቅ ነው። እና አሁን እህት በቃ ትራሶቹን እየደረደረ ነው። ጎበዝ ጎበዝ እያልኩት ነበረ። በቃ እንደዛ ያልኩት ጊዜ ደግሞ የሌለ በቃ ሞራል ተሰማው መሰለኝ። በት በት እያለ ማለት ነው እና ቤተሰብዬ፣ እንደምታዩ ታያቸው ትራሶቹ ምናምን አዘገጃጀ። የምር በቃ አዘጋጅቶ የሚያውቅ ነው የሚመስለው አዘገጃጀቱ ምናምን ሀሪፍ ነው። እንደጠበቅኩት የሆነ ብቻ ዝም ብሎ ምናምን ነበር ያሰብኩት፣ እና እሱ ደግሞ የሌላ አድርጎ አጸዳው። ያው ትራሶቹ ምናምን አደራደሩ ተመችቶኛል። እግሩን ይጠርጋል። እና በጣም የሚያስቅ ነበረ። እኔ በሰዓቱ የሌለ ስቅ ያለው አላችኋለሁ። ቤቶቹን እየጠረ እየጸዳዳ ነው፣ አሁን እየጠራረገ ነው እንደምታዩት። በልቶ ቶሎ አጽዳ ምናምን እያልኩት እኔ ደግሞ የሌለ ጓ ያልኩበት ነበረ። እና በጣም ታውቃላችሁ፣ አንቺ ምንም አልተመችሽ ሲለኝ የሌለ እያበሳጨኝ ነበረ ታውቃላችሁ። እና አሁን እሱ በቃ የሌለ ፏ እያደረገው ነው ማሻ አላህ ብያለሁ የምር እኔ እንደዚህ አልጠበቅኩትም ነበረ እና በቃ የነልህ ሞያህን ቀጣይም ታጸዳለህ እያልኩ እያልኩት ነበረ። እና ያው ወደ መጨረሻው አካባቢ በቃ ያው የድካም ስሜት ተሰማው መሰለኝ ያው ራሴንም ወገቤንም ይላል እና ብቻ ትንሽ ያው የመጀመሪያውም ስለሆነ ነው መሰል በቃ እያጸዳዳ ነው። አሁን ደግሞ ወደ ጓዳ ይገባ ለሚገርመው ነገር ማለት ያንኛውን ደግሞ አጽድቶ እንደገና ደግሞ ምኝታ ቤቱን ሊያጸዳ ማለት ራዊ እና የሌለ እየሳኩበት ነበረ እና እና እንደምታዩት አሁን በቃ ወገቤን ምናምን እያለ አሞት ደከመው ረንደ ወይኔ ከኔ ዋይ ዋይ ብሎ ተቀበለና አሁን ራሴን ወገቤን ይላል። እኔ ደግሞ በል እንደጀመርክ እዛው አጽዳ ብዬ በቃ እምቢ አልኩት። እንደምታዩት በቃ እያጸዳ ነው። እኔም ቆፍጠን አልኩበት። ስለዚህ በል አንተ ዛሬ አጸዳለሁ ብለሀል እዛው እንደጀመርክ ጨረሳልኩት። ያው እንደምታዩት አጸዳዳ፣ ጠራረገ ምናምን። ያው ማሻለህ አሪፍ ነው። አሁን ቆሻሻዎቹን ወደ ውጭ አስወጣ። መጥረጊያውን ደግሞ ወደ ውጭ ላያስወጣ አሁን ስፍራውን አነጣጠፈ። እሺ እስኪኒየው ይገርማችኋል። ረከቦቱን እዛ ላይ ሰቀለው እና በደንብ አስተካከል ስለው እንደገና ወደታች ወሰደው። አሁን በቃ እንትን የስኳር ዋንቃ ምናምን አጠጣ። ጀበና ምናምን አመጣ። ማሻላ ከፍ አድርግ ምናምን አልኩት። ከፍ አደረገ፣ ማስተካከለ። አሁን ደግሞ ጋቸውን ያመጣል። ማሻላ ጎበዝ ጎበዝ እያልኩት ነበረ ሲያቀራረብ ማሻላ አቀራረበ። በቃ እንደዚህ ያስመስሎታል። የሌለፈው አደረገው። ማሻአላ ማሻላ፣ ደግሞ ምን ቀረኝ፣ ሌላ ምን ላዘጋጃለህ? ደግሞ ድመቷን አነሳ፣ ድመቷንም ልታዘጋጃት ነው እንደያልን እየሳቅን ነበረ። ናውት በቃ የሚሰራው በቃ ይሄ ለጎበዝ ጎበዝ ሲባል ተቃላችሁ። ይሄ ለጀግንነት ተሰማ፣ መጥረጊያውን ይዞ የውጪው ሊጠርግበት የቤቱ ከዛ አስቀምጥ ስለ አስቀመጠ እንደምታዩት፣ ማሻአላ። እኔ ደግሞ የውጩን ጽዳት ገባሁ። የቤቱን ብቻ ነው ያጸዳው፣ እኔ ወደ ውጭ ያለውን አጸዳዳሁለት እና በምታዩት መልኩ ደግሞ

ዱላይን አዘጋጅቼ ነበር ቀልቀሃለኝ በዛ አልወቅ አልነበር ግን ምን ይደረጋል ብዬ እንደገና ተውኳት። መቼም ሴት መለፍለፍ ትወዳለች ብዬ ተውኳት እና ወዲህ ወዲ ጉዳያችን እንግባ አልኩ እና ከዛ በታው በረንዲያው እንደምታወጥፎ አድጋ እየጠራረገ ይው ነበር በጣም ቆሸሾ ነበር። በጥረግ እያልኩኝ ያንንም ምናምን እያበጃጀይ ነው። በያይዞሽ እላታለሁ። ነሆነ ከዛ እንደምታወጥፎ እያደረገ እየጠራረገ ነው። ጎበዝ ናት። በነገራችን ላይ እኳ እንግዲህ ማንም አህላት ነው። ማንም ማህላትም ማንም ማህላትም፣ ኧረ ጉብዝናማ አተጣላላችሁ ተጣላላችሁ። በጣም ጎበዝ ናት፣ አደንቃታለሁ እኮ። በአይዞሽ አይዞሽ አይዞሽ በአይዞሽ ወዲያ ወዲያ አትበይ። ይሄው እንደምታው፣ ደሞቼ ለንብ እንትን ጭስ ማጨሻ ነር ለናት ማር እንቆርጣለን ብለን ንቢቱ ወያ እንዲማር በቃ ምን እንዲሆን ያላቅም አዋት እንደምታው ንቢቱ ግቡ ብላ እንትን ብላለኝ፣ ንብ የላትም። ከዛ ወደ ቤታችን ገባንና እንደምታዩት ቤታችንን ፏ አድርገን እንትን ብለናል። እዚህ ጋር ወደ ጭፈራ የገባ እንደውም እስኪ ትንሽ ተመልካቾቻችን እናዝናናቸው አልኩና ወደ ጭፈራ የገባው እንደምታዩኝ እወዘወዘው ጀመር፣ እወዘወዘው ጀመር። ማንም እኮ አይችለኝም እንግዲህ ያለ ውዝዋዜ። ከዛ እንግዲህ እንደምታዩት ጨፍረው ጀመር፣ ጨፍረው ጀመር፣ እያቸዋለሁ ከዛ አልኳት እና እዚህ ላይ ደግሞ ነይ በይ ቆጭ እንበልና እስኪ ትንሽ እንቀንቀን አልኩ እና ደግሞ ሙዚቃውን እንትን እንይዛለን፣ በነው አልሆነልንም፣ ብንለው ብንለው ብንለው እማይሆን ወግጅልኛ አቦ አልኩና እንግዲህ እንነሳ ነው አቦ። አልሆነልኝም በቃ ወግጅልኝ፣ አልሆኝ ዝግ ይበቃኛል፣ አልኩና እንግዲህ ደሞ እዚህ ብስኩት ገጽተን እየበላን ነው። እንብላ ብስኩት በቃ አላስችለና፣ ምሳውም አልደረሰም። ቶቶሎ ሥሪ ብላት ይችል ምዝምዝ አልሠራም አለኝ። እና የዛሬው ሹሮ ስለነበርን ያልቀረጽንላችሁ፣ ለዛ ነው። እና የነበረን ቆይታ ይህንን ይመስል ነበር። አብራችሁን ለቆያችሁ ሁሉ በጣም እጅግ እጅግ አድርገን በጣም እናመሰግናለን። ሁላችሁም እንወዳችኋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰብስክራይብ ሼር እያደረጋችሁ ለምታበረታትንም እጅግ እጅግ በጣም አድርገን እናመሰግናለን። ሁላችሁንም እንወዳችኋለን። ብለናል እና ደግሞ ስለ ስለ ቪዲዮ አጫጫን፣ ስለ ኤዲቲንግ አደራረግ ምናምን በቀጥታ መማር ለምትፈልጉ የቴሌግራም ቻላኔን አስቀምጭላችኋለሁ። በውስጥ እየገባችሁ አናግሩኝ፣ ወይም በ0974490 በቴሌግራም ላይ ሀይ በሉኝም እናስተምራለን። በቃ ኖርማል ነው፣ ችግር የለውም። ፋታ ብላችሁ ዩቲውብ መጀመር ትችላላችሁ እና ችግር የለውም። አብሽር፣ ሁሉን ነገር እናስተምራለን። አብራችሁን ስለቆያችሁ እንወዳችኋለን። ሁላችንም በጣም እናመሰግናለን። በጣም በጣም በጣም በጣም አድርገን እናመሰግናለን። መልካም ሰብስክራይብ ሼር እያደረጋችሁ አበረታቱን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ አበረታቱ።